ይገርማል። ከሐሳብ በላይ ቅዱስ አይደለም። አሁን አንዳንድ ሰው መርስ እኮ ነው የሚጠፋው። ከሀፍ እኔ እኔ ሰው የመውደድ ችግር የለብኝ ይላል። ምን የማድረግ ነው ችግር የለብኝ። ከሐሳብ በላይ የፍቅር ሰው አይደለም። ከሐሳብ በላይ ቅዱስ አይደለም። እንደው አንዳንድ ሰው በጤንነት ቦምብ ነቅሎ ኪስ ውስጥ ይከትና

የስብናችን መለኪያም የሰውነታችን መለኪያም ሐሳባችን። የልቤን ሐሳብ ገና ተሩቅ ሳለ አንተ ታስተውላል። የልቤን ሐሳብ ታውቃል። ገና ወደፊት የማስበውን ሐሳብ ሁሉ አንተ ታውቃለ፣ መቆም መቀመጤ ብሎ ዳዊት ይናገራል። ያስተሳሰብን ያህል አንተነትን አሟልቶ የሚያሳይ ምንም ነገር የለም። ሰው ሙሉ በሆነ ሁኔታ አሟልቶ የሚያሳይ ነገር አስተሳሰብ። የአስተሳሰብህን ያህል አንተነትን አሟልቶ የሚያሳይ ምንም ነገር ስራክ፣ የትምህርት ደረጃ፣ የኢኮኖሚ ስታተስ፣ ጾታ፣ አለባበስ በከፊል አንተነትን ያሳያል እንጂ አሟልቶ አያሳይ። አንተነትን አሟልቶ የሚያሳይ ነገር ቢኖር አስተሳሰብህ። አንተ ማን እንደሆንክ በቃል ልትታወቅ አትችልም። በእውነት አንተ ማን እንደሆንክ በድርጊት ብቻ ልትታወቅ አትችልም። ምክንያቱም ቃል የሚደብቀው ሀሳብ ይኖረዋል። ሙሉነት የማይገልጠው ሀሳብ ይኖረዋል። የሰው ሙሉ ማሳያው ሀሳቡ፣ የሰው እውነተኛ መታወቂያው ሀሳቡ። ሰው በልቡ እንዳሰበ እንደዚያው ነው ይላል የእግዚአብሔር ቃል ሲናገር። ሰው የሚናገረው በልቡ ሞልቶ ከተረፈው እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ቃልህ እጅግ በጣም ጠቃሚ ቢሆንም በጣም ጥልቅና ወሳኙ የአንተነት መገለጫ ግን ከቃልህ በላይ ሀሳብ ነው፣ ከድርጊት በላይ ሀሳብ ነው። የሰው ነፍስ የሚቆጣጠር የሰው ነፍስ የሚገ ረዳት እንድትረዱ የምፈልገው ጉዳይ መሰላችሁ የሰው ዋና ነገሩ አስተሳሰብ፣ እግዚአብሔር ባለማቋረጥ የሚመለከተው ያሰብ እንደሆነ ማንም ሰው ያንተን አይምሮ ክራክ አርጎ ገብቶ ያወቀብ የለም። አያ ኪሎ የጊዜ ጉዳይ ነው እንጂ ዋንዴ የምታስበው ሀሳብ ይገርማል። ለጓ አንተ ለእግዚአብሔር ሙሉ በሙሉ ግልጽ ነህ። ማንም ለእግዚአብሔር የተሰወረ ለእግዚአብሔር የተደበቀ ለእግዚአብሔር የተሸሸገ ማንም የለም። ማንም ሰው የለም። ቅደም ያስተሳሰብን ያህል አንተን አሟልቶ የሚያሳይ ነገር የለም ብያለሁ። በእውነት አንተ ማን እንደሆንክ የሚታወቀው በአስተሳሰብ ነው፣ ባለባበሳ አይደለም። በእውነት አንተ ማን እንደሆንክ የሚታወቀው በአነጋገር አይደለም፣ በአስተሳሰብ ነው። በእውነት አንተ ማን እንደሆንክ የሚታወቀው በድርጊት አይደለም፣ በአስተሳሰብ ነው። ምክንያቱም አሎችን ሊደብቁት የሚችሉት ሀሳቦች ይኖሩታል። ድርጊትን ሊደብቀው የሚችለው ሀሳብ ይኖራል። በትክክል ማን የሚለው ጉዳይ የሚታወቀው በአስተሳሰብ እንጂ በቃል ወይም በድርጊት ል ይሄ ደግሞ አንተ ማን እንደሆንክ ሆንክ በሙላት የሚገልጠው አስተሳሰብ እንደ ተሰወረ አይቀርም፣ ይገለጣል። ዛሬ ወይም የሚቀጥለው ዓመት ላይ ይገለጥ ይችላል እንጂ በጌታ ቀን ሰው በልቡ ተሰውሮ የተቀመጠ ሀሳብ ሁሉ ይገለጣል። ዳዊት በዚህ ቦታ አንተ ሀሳቤን ታውቃለህ ብሎ ሲል መጽሐፍ ቅዱስ ሀሳብ የሚለው ምንድን ነው? የሆነ ነገር ስትመለከትና ስትሰማ ብልጭ የሚልልህ ነገር አይደለም መጽሐፍ ቅዱስ ሀሳብ የሚለው ሀሳብ የሚለው መጽሐፍ ቅዱስ አንዳች ነገር ስትሰማ ወይም ወ ይህ የሆነ ነገር የሆነ በአጋጣሚ ግረ መንገድ ስጦታ ስገባ የሆነ ነገር ስታይ ስሰባ ብልጭ አለልህን ነገር አይደለም። መጽሐፍ ቅዱስ ሀሳብ የሚል መጽሐፍ ቅዱስ ሀሳብ የሚለው አንደኛ የምታሰፋው ነገር ማለት ሀሳብ ነው ሀሳብ ማለት አንተ አስፋፍተህ የምታበዛው በደስታ የምትቀበል በደስታ የምትሰማው ትኩረት የምትሰጠው ነገር አሁን አንዳንድ ሰው ለእግዚአብሔር ቃል የሌለውን ትኩረት ለአሜትና ለወሬ በትክክል አንተን የሚያብራሩ እነሱ ናቸው በጣም ዘናጭ ነህ ማለት አራዳ ነህ ማለት በጣም ዘናጭ ነህ ማለት አንተ በቃ ሊቅ ነህ ረቂቅ ነህ ማለት ነህ ማለት አንተን በትክክል የሚገልጥ አንተ ትኩረት የምትሰጠው ጉዳይ ነው አንተ በደስ

ማቴዎስ ወንጌል ላይ የእግዚአብሔር ቃል ስታነቡ እንደዚህ ይላል። ኢየሱስ በምድር ላይ በተመላለሰባቸው ወራቶች ምን እንደሚያስቡ ያውቅ ነበር። አብረውት ያሉት እንደ ደቀ መዛሙርት በቁመት ብቻ አይደለም የሚያውቃቸው በሐሳባቸው ምን እንደሚያስቡ ያውቅ። በመጀመሪያ እኔ በየለቱ ማራለሁ። በልብክ የምታስበው ሀሳብ ስላልተናገርከውና ስላላደረከው ሚስጥር ሆኖ የሚቀር ከመሰለ ተሳስታል። ዛሬ አይታወቅም፣ እቺ ቀንህን ጠብቅ። በፍርድ ቀን በዓለም ሁሉ ፊት ያሰብከው ባደባባይ ይታወቃል። አሁን የማይገልጠው እንዳንጨራረስ። ሰው ምን እንደሚያስብብ ብታቅ፣ አብራት ታምልክ። ሰው ምን እንደሚያስብብ እንዴ ሾልኮ አምልጦ ምናምን ስታክ ትገረማለች። እሱንም በመሃል ላይ የተደጋገፈ እሱንም ልም ባለ ድርቅናና ክህደት የታጀበ ስለሆነ በእርግጠኝነት ማወቅ ይቸግራል። ታውቃላችሁ፣ እኛ የምናስበውን ነገር ሰዎች እንዳያውቁብን እንጂ የምንጨነቀው መርዝም ብናስብ ችግር የለም። ትልቁ ጭንቀታችን እኛ ያሰብነውን ነገር ሰዎች እንዳያውቁብን ነው እንጂ ኒኩለር ቦምብም በሰው ላይ ብናስብ ችግር የለም። እግዚአብሔር ደግሞ በጣም የሚመለከተውና የሚመዝነው ምን ተናገር ካደረክ ብቻ ሳይሆን ያለማቋረጥ ምንድን ነው የምታስበው የሚለው ጉዳይ በእግዚአብሔር ፊት ግልጽ ለምሳሌ አንዱን ጠልፎ ራሱ ለመቀጠል ሌላውን አውርዶ እሱ ለመውጣት ሌላውን አሳንሶ እሱ ለመጠለቅ ቁጭ ብሎ አስባል። ከመቼ መቼ ሊአበዱ ብሎ አስባል። አስባል እንዴት ቢያደርግ ሰዎችን ሊያከስራቸው እንደሚችል ያስባል። ቶክሲክ ይሆን ሀሳብ ያስብ መርዛማ ይሆን ሀሳብ ያስባል። እግዚአብሔር ደግሞ ያውቃል ያውቃል። ኢሳይያስ መጽሐፍ ሲናገር በዚህ ነው የሚለው እኔ ለሰው ልጅ እንደ መንገዱ ከፍለው ዘንድ ልቡን እመረምራለሁ። ሐኪሞች የሚያዳምጡት ይሄ ተንፍስ አስገባ ተንፍስ ምናምን የሚሉ አየርህን ደምህን ነው እግዚአብሔር ሀሳብህን ይመረምረው ማለት ኢንዶስኮፒ ምናምን እዚህ ኤክስሬና ራጅ ሄደ የምትታየው ሳንባ ኩላሊትና ጉበትህን ነው። እግዚአብሔር ሲመረምር ግን የሚመረምረው ኩላሊትህን ብቻ እንዳይመስልህ ሀሳብህ ይመረምር ጸሎትህን መሻትህን፣ ዓላማህን፣ ፍቅርህን፣ እምነትህን ሁሉ ይገልጣል፣ ይቆጣጠራል። ሀሳብክ ፍቅርህን ይገልጣል፣ ይቆጣጠራል። ሀሳብክ ዓላማህን ይገልጣል፣ ይቆጣጠራል። ሀሳብክ መሻትህን ይገልጣል፣ ይቆጣጠራል። ሀሳብክ ጸሎትህን ይገልጣል፣ ይቆጣጠራል። እኛ ክርስቲያኖች ልንገልጠው በቻለው ነገር ብቻ ሳይሆን በሰበበ ድርጊታችን፣ በሰበበ ድርጊታችን፣ በመንፈሳዊ ረሃባችን፣ ጥልቀት ባለው መልካም መሻታችን፣ በውስጣዊ መነሳሳታችን ከእግዚአብሔር ዘንድ እንሸለማል። በሰበበ ችን ራሱን ይሸልማል። በድርጊትህ ብቻ አይደለም የምትሸልማል፣ በሰበበት ድርጊት ሁሉ ትሸልማል፣ በመንፈሳዊ ረሃብ ሁሉ ትሸልማል፣ ጥልቀት ባለው መልካም መሻት ትሸልማል፣ በውስጣዊ መነሳሳት ሁሉ ትሸልማል። ማለት ለመግለጥ አቅም ባገኘው ነገር ብቻ አይደለም የምትሸልመው፣ ለመግለጥ አቅም ባጣበት ነገር ሁሉ ትሸልማል። ለመግለጥ አቅም ባጣበት ማለት አንተ አስበዋል ለመግለጥ ምስጋና ትቀበላል። አሁን አንዳንድ ሰዎች እኔ መልካም ማሰቤ ለምኔ ነው ምና የምትሉ ሰዎች ኖ አልና፣ ድርጊት ብቻ ሳይሆን ሀሳብም ያሸልማል። ሀሳብ ለሰውና ለእግዚአብሔር ባለህ ፍቅርን የተሞላ ሀሳብ ትሸለማል። አቅም ኖሮ ገልጸኸዋል፣ አቅም ኖሮ አልገለጥከውም፣ እሱ ሌላ ጉዳይ ነው። ሀሳብ ብቻውን ያሸልማል። ለሰውና ለእግዚአብሔር ባለህ መልካም መሻት እንደላችሁም አትወረግረጉ። ፓዘር አንድ ቀን በሰው ልብ ውስጥ የተሰወረውን ነገር ሁሉ ሲገልጠው፣ በዛ ቀን በሰው ሁሉ ፊት ለእግዚአብሔርና ለሰዎች ስለነበራችሁ መልካም ሐሳብ ከእግዚአብሔር ዘንድ ምስጋና ምስጋና ትቀበላላችሁ። በዚህ ጥሎ ማለፍ በሞላበት ዓለም፣ በዚህ ቆቅና በቀቀን መሆን ያዋጣል በተባለበት ዓለም፣ በፍየል ዘመን በጋትሁን በተባለበት ዓለም፣ አንተ ግን ባሰብከው ቅን ሐሳብ ብቻ ከእግዚአብሔር ዘንድ ምስጋና ሽልማትን ኢትዮጵያዊ እኮ በአብዛኛው እኮ የጠቆረው እኮ ፀሐይ አይደለም ያጠቆረው። ኢትዮጵያዊ በአብዛኛው ጨጓራ የሚያመው ለምን ይመስል ከሌላው ዓለም በተለየ መልኩ ኢትዮጵያዊ ኩርንችት ይመስል ቀን እንኳ እንዳናስብም እኮ ልክ እኮ እንዳመት ባለው በዓመት አንድ ቀን የምናስብ ለዘመን መለወጫ ብቻ ነው። ለተወደደው ቤተሰብ ከነመላው ቤተሰብ ሃፒ ኒውይር ዓመቱ የመልካም የመስፋፋት የመውለድ የመክበድ ምን አይልህና ስታረግ ይጠረጥራል ራሱ መርቆች ስታረግ ይሄ ነገር ይላል በዓመት አንዴ ነው መልካም የሚያስበው አብዛኛው ኢትዮጵያ በዓመት አንዴ እሱን ለእንቁጣጣሽ ያስባል ከእንቁጣጣሽ ከእንቁጣጣሽ መርዝ ነው የሚያስብ ምናው ጫማ እንኳን ቆንጆ ጫማ ስታረግ ያምራል አይልም ሰው ልኮለት ነው ይላል ቆንጆ ነው ሱፉም አይልም ስራው አሪፍ ነው ምናምን አይልም ምግብ ጣፍቶት የሚገርማ ቆንጆ ምግብ እየበላ በጣም ነው የሚጣፍጠው የሰራው ማን ነው ና አይልም የሚለው ምንድን ነው እንዲህ ይቀጥል ይሆን ኤኒዌይስ መልካም ማሰብ ብቻ ያሸልማል። ብራዘር በምሳሌ መጽሐፍ ብራፍ 23 ቁጥር 17 ምን ይላል? ሰው በልቡ እንዳሰበው እንዲሁ ነው። ሰው በልቡ እንዳሰበው እንዲሁ ነው። በማቴዎስ ወንጌል መጽሐፍ ብራፍ 12 ቁጥር 34 ምን ይላል? በልቡ ሞልቶ ከተረፈው አፍ ይናገራልና ይላል። ለምን ነገርኳችሁ? ኦኬ ወደ ማርጋችሁ ስሙ፣ ጻፉ። ሀሳብ አትበልጥም አንተ ማንን ታክላለ? ቢባል ሀሳብን ታክላል። የምትውልበትን ካፌ አይደለም ታክለው፣ የምትኖርበትን ቤት አይደለም ታክለው፣ የምትሰራበትን መስሪያ ቤት አይደለም ታክለው። አንተ ማንን ታክላለ ብትባል፣ ሀሳብን ታክላል። ይገርማል። ከሀሳብ በላይ ቅዱስ አይደለም። አሁን አንዳንድ ሰው መርዝ እኮ ነው የሚተፋው ከአፍ። እኔ እኔ ሰው የመውደድ ችግር የለብኝ ይላል። ምን ማድረግ ነው ችግር የለብኝ። ከሀሳብ በላይ የፍቅር ሰው አይደለም ቅዱስ አይደለም። እንደው አንዳንድ ሰው በቅንነት ቦምብ ነቅሎ ኪስ ውስጥ ይከትና በቅንነት እኮ ነው እንጂ በክፋት አይደለም ያልኩትም ይላል። እንዲሁ ለጨዋታ ነው ያልኩት እንደው ነገሩ ነው ያልኩት ይላል። አደባይቶ በትኖት ነገር ነገርህ እኔ ይላል ደግሞ አለ። ጴንጤ ታቃላችሁ መንጤ መርስ ሲነቅልባችሁ የሚነቅልባችሁ በጸሎት ርስ አዳድ ሰው በጣም ትቢ ይተኛል። በሀሳቡ ትቢ ይተኛል። ከሀሳብ በላይ ግን ትሁት አይደለም። አዳድ ሰው ላያቸው ከቸርች ሲወጣ ራሱ አጉንብሶ እኮ ይወጣ፣ ትሁት ነው እሱ። ልክ መሀል ላይ ሲደርስ አትወጣም ስትል ዲያቆና አንገቷን ይዛታል።

ልታስብ የመረጥከውን ያምኑና ዓለም ሁሉ በሀሳብህ የሚያውቅ ቀን ይመጣል። ዓለም ሁሉ አሁን በሀብት ያቃል። ዓለም ሁሉ አሁን በዝና ያቃል፣ በድምፅ ያቃል፣ በስብከት ያቃል። ዓለም ሁሉ ግን በሀሳብ አንተን የሚያቅበት ቀን ይመጣል። ተደብቅ አቅርብ። እኔና ዘኪ በጣም ብዙ መከራና ችግር ያለፍን ሰዎች ነን። በብዙ ጣውረን አብሮኝ የሆነ በብዙ ችግሬ አብሮኝ የሆነ ብዙ ውለታ ያደረግልኝ ሰው ነው። ያው ሰውነኝና ደግሞ ሰው አዲስ ነገር ይፈልግ። ሰውነኝና ደግሞ ሰው የሆነ የተሻለ ነገር ይፈልግ ልክ አዲስ ነገር የተሻለ ነገር ሲፈልግ የቀደመውን ነገር የሚረሳ እጻ እኔ በዘመኔ ያየሁት አብዛኛው ቤት እንደዚህ ነው። የተሻለ አገልግሎት ሲፈልጉ የቀደመውን ይረሳል። የተሻለ ቢዝነስ ሲፈልጉ የቀደመውን ይረሳል፣ የትላንቱን ይረሳል፣ በዜሮ ያጣፋል። ፍቅር ያለበትን አስብ፣ ምስጋና ያለበትን አስብ፣ በጎነት ያለበትን አስብ ስታስብ ፍቅር ያለበትን አስብ ምስጋና ያለበትን አስብ በጎነት ያለበትን አስብ። በጣም ብዙ አስብ፣ ያልጨረስካቸው ነገሮች ስላሉ፣ ፍቅር ያለበትን አስብ በጎነት ያለበትን አስብ ምስጋና ያለበትን አስብ። በሐሜት የተሞሉ ሐሳቦችን አታስብ፣ የከበሩ ሐሳቦችን አስብ። አሁን አስብ አታስብ ከደርሰናል። የከበሩ ሐሳቦችን አስብ እንጂ በሐሜት የተሞሉ ሐሳቦችን አታስብ ስታስብ። ምክንያቱም አንተ ለማሰብ የመረጥከውን ያንን ሁነ። እግዚአብሔርም አለ ዳዊት ሲናገር ሐሳቤን ታውቃለህ እግዚአብሔርም የሰውን ልብ እመረምራለሁ። ስለዚህ እግዚአብሔር ሐሳብን ስለሚመረምር፣ እግዚአብሔር በልብ ውስጥ ያለውን ስለሚመረምር በሐሜት የተሞላ ነገር አታስብ። የከበረ ነገር አስብ። ምስጋና ያለበትን አስብ፣ ፍቅር ያለበትን አስብ፣ በጎነት ያለበትን አስብ፣ ማበረታታትን አስብ። ትችትና ኩነኔ አታስብ። አሁን በጣም ብዙ ሰው ሲያስብ የሚቀለው ማበረታታት ሳይሆን ትችትና ኩነኔ፣ ትችትና ኩነኔ ነው የሚቀለው ሐሳብ። እግዚአብሔር ደግሞ ይመረምራል የሰውን ሐሳብ ልብ ትችትንና ኩነኔን አታስብ። ሌሎችን ይቅር ስለማለት አስብ። የሌሎችን ሀጢያት ስለመርሳት አስብ። ሌሎችን ይቅር ስለማለት አስብ። አሁን በጣም ይቅርታ የከብዳችሁ ሰዎች፣ በቃ ስለ ይቅርታ አስቡ። ከዛሬ ጀምሮ ይቅርታ ብላችሁ አስቡ። በእርግጠኝነት ለምነግራችሁ እዚህ ውስጥ የራሳችሁን ሀጢያት የረሳችሁ ብዙ ናቸው። የሰውን ሀጢያት የምታስታውሱ ግን አንደ በተደጋጋሚ ጊዜ አታስብ። ለመሰለህ ሐሳባቸው ሳይቀየሩ አይቀሩም እነሱ አታስብ። ሰዎች በተደጋጋሚ ጊዜ ለአንተ ያቀረቡት ምስጋና አደጋግማ አታስብ። ዛሬ ሊሆን ይችላል ቴንክ ዩ አሉት፣ ከተወሰነ ጊዜ በኋላ አይኪዩ ችግር አለበት ሊሆን ይችላል። በተደጋጋሚ ጊዜ አታስብ። ይሄንንም ጻፍልኝ። አሁን አስብ። አታስብ ሰዎች በአንተ ላይ የሚሰነዝሩትንም ትችት በተደጋጋሚ ጊዜ አታስብ። በላይ ያለውን አስብ፣ በላይ ያለውን አስብ። የሰላለሙን አስብ፣ የዛሬውን አታስብ። የመንፈስን አስብ፣ የስጋን አታስብ። አንተ ለማሰብ የመረጥከውን ያንኑ ነህ።

በጎንደር ላይ ጋኝ ትላሉ ነዋሪዎች። ለ2000 ነዋሪዎች የውሃ ጉድጓድ አስቆፈረ ሲባል አይመጡም፣ አይመጡም። ወገኖቼ፣ ለመልካም ወጣት ግንባታ እስቲ 550 ብር በባንክ አስገቡ ስንል ይመጣሉ። ይሄን ምሳሌ ነግራችሁ እቤታችሁ ፕራክቲስ አሉ። ኢንካሬጅ አርጉ፣ ተለማመዱት። ትችት አለ ኩነኔ ያለ፣ ማበረታታትንስ መልካም ቃል በሰዎች ህይወት ላይ መናገርን አስብ። ቅድስና ያለ መጠበቅ፣ ሐሳብን ነው መጠበቅ ያለብን። ሰው ከሐሳቡ በላይ ቅዱስ ሊሆን አይችልም። ሰው ከሐሳቡ በላይ ትሁት ሊሆን አይችልም። ሰው ከሐሳቡ በላይ ትዕግስተኛ ሊሆን አይችልም። ከሐሳቡ በላይ ትሁት አይደለም። ከሐሳቡ በላይ ትዕግስተኛ አይደለም። ኦኬ፣ እንዲህ ብላችሁ ጻፉ። የመጨረሻ ከሐሳቤ በላይ መልካም አይደለም። ኢቨን ማድረግና መግለጥ እንኳን ባትችሉ፣ ስለ እግዚአብሔርና ስለ ሰው ባሰባችሁት መልካም ሐሳብ ከእግዚአብሔር ዘንድ ምስጋናን ተቀበላለች። ይገርማችኋል። ለቤተሰቦቻችሁ ይሁን ለማንም ሰው በጌታ ቀን በፍርድ ወንበር ፊት በሰው ልብ የተሰወረው ነገር ሲገላ አንዳንድ ወዳጆቻችሁ አብኖ ኤክሳይትድ የሚሆኑት እንዲህ ማስቦልኝ ነበር ስላልቻለ ነው እንጂ እንዲህ ለእኔ አስቦ ተብቶ ነበር ስላልቻለ